ሰላም ሰላም፣ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ዛሬም እንደተለመደው በጣም ጠቃሚና አስተማሪ የሆነ ጠቅሶች ነው ይዤ የመጣሁት። እናንተ የሚጠበቅባችሁ ላይክ እና ሸር እንዲሁም ሰብስክራይብ ማድረግ እና ለሌሎችም አዲስ መማር ለሚፈልጉ አማርኛ እንዲሁም እንግሊዝኛ ሌሎችንም ቋንቋዎች መማር ለሚፈልጉ ሸር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ማስተላለፍ ብቻ ነው የሚጠበቅባችሁ። አማርኛን በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ነባር ቤተሰቦቻችን ደግሞ እንደተለመደው ሸር ማድረጋችሁ እንዳይረሳ። ዛሬ ይዤላችሁ የመጣሁት በጣም አስተማሪና ወሳኝ ወሳኝ የሚባሉ ጥቅሶች ናቸው። እነዚህን ጥቅሶች ከመጀመሪያው እስከ መጨረሻው እስከማነብላችሁ ድረስ ረጋ ብላችሁ ለመመልከት ሞክሩ። እንዲሁም ከዚህ በተጨማሪ ደግሞ ለእናንተ ይጠቅማሉ እሚሉ እሚባሉ ምክሮችን ሁሉ እየለገስኳችሁ ነው ትምህርቱን የምንጨርሰው። እያንዳንዱን ረጋ ብላችሁ ለመከታተል ሞክሩ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ በቀጥታ በመደወል እንዲሁም በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ስለምትችሉ ደውሉልን። አማርኛን በአጭር ጊዜ ብቻ ከሶስት ወር እስከ አራት ወር ባልበለጠ ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ከዛ በተጨማሪ ደግሞ መጽሐፍ ቅዱስ ማንበብ ፈልጋችሁ ለተቸገራችሁ፣ ቁራን ለመቅዳት ፈልጋችሁ የተቸገራችሁ፣ ሌሎችንም ማንኛውንም ነገር ባለመማራችሁ ብቻ ወደኋላ ያስቀራችሁን ነገር በአጭር ጊዜ ብቻ እንቀርፍላችኋለን። እንዲሁም ዛሬ ቴክኖሎጂ በሰለጠነበት ወቅት በእጃችሁ እንድትፈርሙ አሁን እጅ መስደድ እንደምታውቁት ከባድ ነው። አሁን በዚህ ዘመን ብዙዎቻችን አለባብሳችን በጣም የተሻለኖች ነን። የተሻለኖች ስናይ ስንታይ በጣም በቃ እውቀት ያለን ምናምን ነው የምንመስለው። ነገር ግን ውስጣችን ብዙዎቻችን ባዶ ነው። ስለዚህ እናንተ ደግሞ ከምትሳቀቁ ነገ ራሳችሁን ለውጣችሁ ከሰው እኩል እንድትሆኑ በትንሹ፣ ማንኛውም ሰው በዚህ ማንበብና መጻፍ ከቻለ ከማንም ጋር እኩል ነው። ምክንያቱም በዛኛውም ተምረን ተቀጥረን የምንፈልገው ገንዘብ ነው እኛም ሳንማር ምንፈልገው ገንዘብ ነው ነገር ግን ልዩነቱ ምን አለ መሰላችሁ ተምሮ ገንዘብ ያገኘና ሳይማር ገንዘብ ያገኘ እኩል አይደለም አንደኛ ብዙ ያስተሳሰብ ለውጦችን ያመጣል በተማረ ቁጥር ሲቀጥል ደግሞ ማንኛውም ሰው እንደው የሆነ ነገር ጻፍልኝ ቢለን እንኳ ኢቭን የሆነ ገጠራማ ወጣ ብለን እንኳን ወደ ገጠር ቦታ አካባቢ ወጣ ብለን እንደው ልጄ ይህንን ጻፍልኝ ብለን ብንጠየቅ ለመጻፍ ምን ቸገሮች ምን አይነት ምላሽ መስጠት እንደምንችል ራሱ ትንሽ አዳጋች ነው። ስለዚህ ለእንደነዚህ አይነቶች መልስ ለመስጠት እና እንዲሁም ባንክ ቤት ላይ፣ ሌሎችንም ተቋማት ላይ ሄደን ብር ለማውጣት ወይም ለማስገባት ሌሎችንም ስራ ለመስራት ሰዎችን ጻፉልኝ ብለን በዚህ ዘመን ከመጠየቅ እንወጣ ዘንድ እና ራሳችን ችለን መጻፍ ማንበብ እንድንችል የሚያደርገን በጣም ጠቃሚ እና አስተማሪ ቻናል ስለሆነ ሰብስክራይብ እያደረጋችሁ ለፉ። አሁን ቀጥታ ምን ሄደው ወደ ትምህርቱ ነው። አማርኛ ጠቃሚ አስተማሪ ጥቅሶች ነው የሚለው። ከዚህ ጋር እንደምታዩት የአመለካከት ድክመት የአመለካከት ድክመት የውድቀት መነሻ ይሆናል። ምን ይላል? የአመለካከት ድክመት የውድቀት መነሻ ይሆናል። የአመለካከት ድክመት የውድቀት መነሻ ይሆናል። ስለዚህ መቅደም ያለበት ምንድን ነው? ከመማር በላይ አመለካከታችን መቀየር ነው ማለት ነው። አመለካከታችን ካልተቀየረ የውድቀታችን መነሻ ወይም ውድቀት ላይ ይጥለናል ማለት ነው። ውድቀት ላይ ይጥለናል። ስለዚህ የአመለካከት ድክመት የውድቀት መነሻ እንዳይሆን ራሳችን መጠበቅ ይገባናል። በሕይወት በሕይወት ውስጥ ትልቁ አካል ጉዳተኝነት ትልቁ አካል ጉዳተኝነት መጥፎ አመለካከት ነው። መጥፎ አመለካከት ነው። ይህ ማለት እኛ ለሰዎች ያለን መጥፎ አመለካከት፣ እኛ ለራሳችን ያለን መጥፎ አመለካከት፣ እኛ ለምንሰራው ሰራው ስራ ያለን መጥፎ አመለካከት ከአካል ጉዳተኝነት በላይ እንጂ በታች ሊሆን አይችልም። ምክንያቱም ያመለካከት መጥፎነት ካለን አእምሯችን ከአካል ጉዳተኝነት በላይ። እግራችን ቢሰበር በአርቲፊሻል እግር እንሄዳለን፣ እጃችን ቢሰበር በአርቲፊሻል እንሰራለን፣ ሌሎችንም እንደዛው። አእምሯችን ግን በአርቲፊሻል ልንሰራው አንችልም ወገን። ስለዚህ መጀመሪያ መሆን ያለበት የአእምሮ ደህንነት ነው፣ የአመለካከት ደህንነት ነው። ስለዚህ መቀየር ያለባችን የአመለካከታችን ሁኔታ ነው ማለት ነው ትልቁም ከአካል ጉዳት በላይ ሊያሳስበን የሚገባና ልንቀይረው የምንችለው ይህን አይነት አስተሳሰብ ካለብንም አሳሳቢ ጉዳይ ሊሆን የሚችለው የአመለካከት ጉዳይ ስለሆነ አመለካከታችንን ቀይረን ወደ ጥሩ ጎዳና መመለስ ይኖርብናል ማለት ነው። ብዙ ጥበብ እንዳያመልጥህ እንዳያመልጥህ። አውቃለሁ አትበል፣ አውቃለሁ አትበል። ብዙ ጥበብ እንዳያመልጥህ አውቃለሁ አትበል። ብዙዎቻችን ሳናቅ እናውቃለን እንላለን፣ ውስጣችን ባዶ ነው። ነገር ግን አውቃለሁ ለምን እንደሆነ አይገባኝም። ከእኔ ጀምሮ አውቃለሁ ነው እንጂ አላቅም ብሎ ራስን ዝቅ ማድረግ በጣም የሚጨንቀን የሚከብደን። ስለዚህ ጥበብን ለመማር ከፈለግነ፣ ከሰዎች ለመማር ከፈለግነ፣ ከህፃናት ጭምር ብዙ ትምህርት ስለምናገኝ ማንኛውም ሰው አውቃለሁ ሳይሆን አላቅም ብሎ መማር ራሱን ዝቅ አድርጎ ነገ ትልቅ ደረጃ መድረስ ይገባዋል ማለት ነው። ከዛ ውጭ ግን ምንም ሳይኖረም በባዶ አውቃለሁ ምንል ከሆነ እኛ ነገ ከማንም በታች እንጂ ከማንም በላይ ልንሆን አንችልም አንችልም። ስለዚህ የምንፈልጋቸው ነገሮች ነገ ትልቅ ደረጃ ላይ ልንደርስባቸው የምንችላቸው ነገሮች ረግጠናቸው በኛ ጥፋት አለፍነ፣ ነገም ከነበርንበት ቦታ እንገኛለን ማለት ነው። ስለዚህ ብዙ ጥበብ እንዳያመልጥህ አውቃለሁ አትበል። ገና ብዙ የምትማራቸው በህይወት አሉ። ገና ብዙ የምትቀበላቸው ነገሮች ስላሉ አውቃለሁ በቀኝ አይባልም። እውቀት ማብቂያ የለውም። ትምህርት ማብቂያ የለውም። ስለዚህ ማንኛውም ነገር እንዳያመልጥህ አውቃለሁ ማለት የለብህም ወይም የለብሽም ማለት ነው። ችግሮችን ለመጋፈጥ እንጂ ለመሸሸት አትሞክር። ማንኛውም ችግር ሊገጥመን ይችላል። ለችግሮች መፍትሄ ፈላጊና መፍትሄ ሰጭ መሆን እንጂ ችግሮችን ለማለፍ ምን ሞክር ከሆነ ነገ በጣም ትልቅ ችግር ከፊታችን ቢገጥመን ምንም አይነት ችግር መወጣት አንችልም ማለት ነው። ስለዚህ ችግሮችን ለመጋፈጥ ለችግሮች መፍትሄ ለመስጠት ትክክለኛ አቋም ሊኖረን ይገባል። ብዙዎቻችን ችግር ሲገጥመን ለሰዎች ነው የምናዋየው። ብዙዎቻችን ችግር ሲገጥመን ችግሩን ለመሸሸት ነው የምንሞክረው። ነገር ግን በራሳችን የራሳችን ችግር ለመወጣትና በራሳችን አቅም እንዴት አድርገን ያን ችግር ተጋፍጠን ማለፍ አለብን ለሚለው ነገር ሁላችሁም ልታስቡበት የሚገባ ነው ማለት ነው። ስለዚህ ችግሮችን ለመጋፈጥ እንጂ ለመሸሸት እንዳትሞክሩ። እንደ ባሪያ ሰርተህ እንዳንበሳ መኖርን ተመኝ። መመኘት ብቻ አይደለም። እንደ ባሪያ ሰርተህ እንደ አንበሳ መኖርን ተመኝ። መመኘቱ ብቻ አይደለም። ማንኛውም ሰው እንደ ባሪያ ዝቅ ብሎ መስራት ይገባዋል። ባሪያ ማለት ሰራተኛ ማለት ነው፣ ስድብ እንዳይመስላችሁ። ባሪያ ማለት ከማንም በላይ መስራት የሚችል ለስራ ወደኋላ የማይል ለስራ በፍላጎቱ ይሁን ያለ ፍላጎቱ ትክክለኛ በቃ ለስራና ለስራ የተፈጠረ ሰው ባሪያ ይባላል ናቸ ። ስለዚህ ማንኛውም ሰው ምናልባት ብዙዎቻችን የሀብታም ልጆችን እንሆን እንችላለን። ብዙ ነገር በቃ ብዙ መስራት የማንችለውን ነገር ሊኖር ይችላል። ነገር ግን ዝቅ ብለን ልንስራ መስራት አያደክምም። መስራት ለነገ መሰረት ሊሆን ይችላል እንጂ ወደኋላ ሊያስቀር ስለማይችል ማንኛውም ሰው ማንኛውም ሰው ዝቅ ብሎ መስራት ይገባዋል። ዛሬ ዝቅ ብለህ ከሰራህ፣ ነገ ከፍ ብለህ ትኖራለህ። መስራት ባለብን ሰዓት ካልሰራነ፣ መሳቅ ባለብን ሰዓት እናለቅሳለን ማለት ነው። ስለዚህ ማንኛውም ሰው እንደ ባሪያ ሰርቶ እንደ አንበሳ ሲኖር ሰውም የሚያከብረዋል። ለሰው ለመከበር አይደለም የምንሰራው በመሰረቱ። ነገር ግን እኛ በራሳችን ጊዜ ብዙ ከምናስባቸው ሐሳቦች ነጻ ሁነን ለሰዎቹም ድጋፍ እንሆናለን ማለት ነው። ስለዚህ ማንኛውም ሰው ስራውን አክብሮ መስራት ይገባዋል። ትንሽም ትንቅም ስራ ሊሆን ይችላል። ነገር ግን ስራችን አክብረን ከሰራን ከማንም በላይ ለመሆን ምንም የሚያግደን ነገር የለም ማለት ነው። እነዚህን አስተማሪ ጥቅሶች እናንተ ላይክና ሸር እንዲሁም ሰብስክራይብ እያደረጋችሁ ቻናሉ ከፍ ከፍ ይል ዘንድ የእናንተ ትብብር ዘውትር ያስፈልገናል። ማንኛውም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልን። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አብራችሁ ስለነበራችሁ ከልብ እያመሰገንኩ፣ በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።